ሁለቱን በቀለን ሰምተን እንመለስ። የጴጤ መንግስት ስለሆነ የብልጽግና ወንጌል መንግስት ስለሆነ እኛ የምናውቀው ሰባተኛ ንጉስ እንጂ ጴንጤ ወይም ሊትሪ ፕሮቴስታንት መሆናቸውን አይደለም ነው። በእግዚአብሔር የተሾሙ ባለስልጣን ናቸው። እግዚአብሔር ይሾማል ይሽራል፣ ስሙ የተመሰገነ ይሁን። ፕሮቴስታንት ባለቤታቸው ናቸው፣ ቢያንስ ይዘምሩ አይተናል። እሳቸው ነው እንጂ የሰውን ሃይማኖት ልትወስን አትችልም። ዘመዴ ጠቅላይ ሚኒስትሩ ፕሮቴስታንት አይደሉም ነው። ቢሆኑ ባገኙት አጋጣሚ ስለ ኢየሱስ ሲመሰክሩ ነበር ነው ጳጳ ሸቄ ሳይስታ አይቀራቸውም ነበር። ለፓስተሩ ራሱ ይመሰክራሉ። እምነቱ እንዲጸና ነው። እና ባለቤታቸው እንጂ እሳቸው ፕሮቴስታንት አይደሉም። ነው የማናቀውን አንናገር። ማለት እንደም ምን ችለው መጽሐፉ እንደሚያዝ መጸለይ ነው። ማስተዋል ይብዛላቸው። ነው ተገቢ ተገቢ ተቃውሞ እንዳለ ሆኖ ባለመስማማት መስማማት አለ። በልዩነት አንድነት ዲሲፕሊንድ ኖን ኮንፎርሚስት ይል ነበር ብሎ ነበር አንድ ዘመዴ ነቢ መኮንን ስነ ስርዓት ያላቸው አልስማማባዮች ነው ባንስማማም ስርዓት ሲኖር ጥሩ ነው ነው። እግዚአብሔር የስርዓት አምላክ ስለሆነ ተቃውሞችን በስርዓት ቢሆን ነው። እና አትሳሳት፣ ጴንጤ ፕሮቴስታንት አይደሉም ነው። ቢሆኑ የኢትዮጵያ ሕዝብ ግማሹ ፕሮቴስታንት ይሆን ነበር ከጅምሩ ቢሆኑ ኖሮ ነው። ግን አይደሉም። ሕዝቡ አውቋል። ፀሐይ ሞቆት አለው። የሰሩት ጥሩ ስራ ካለ ማመስገን ነው። ለምሳሌ የተማሪ መገባ መልካም ነው። ለህፃናት ብዙ ሺ መዝናኛ መስራታቸው መጫወቻ ቦታ መስራት ደስ ይላል። ከልብ የተሰራ ስራ ነው። ህፃናትን ማን ያስታውሳቸዋል? ምክንያቱ ህፃናት ፌበራ ያደረጉላቸው ለሳቸው በምርጫ የመርጧቸው ኢኮኖሚካ ላይ ደግፏቸው ጥሩ የአስተዋይነት ስራ ሰርተዋል። ጠቅላይ ሚኒስትሩ እዛ ላይ መመስገን አለባቸው ነው። ግን ፕሮቴስታንት አይደሉም ነው። አንተ ደግሞ ፕሮቴስታንት አትጥላም። ፕሮቴስታንትና ኦርቶዶክስ እኮ የአንድ ሳንቲም ግልባጭ ናቸው ነው። አንበሳና ፍየሉ የአስር ሳንቲሙ ግልባጭ። በዝምድናም ካየ እናትና አባት፣ እህትና ወንድም፣ አክስትና ጎት፣ ልጅ የልጅ ልጅ ናቸው ፕሮቴስታንትና ኦርቶዶክስ። እንጂ ጠቅላይ ሚኒስትሩ ፕሮቴስታንት እንዳልሆኑ ራሳቸው ተናግሯል። ሙስሊም ነኝ አሉ እኮ ኢትዮጵያዊ ሙስሊም ነኝ አሉ። ከባለቤቱ ያወቀ ቡዳ አትሁን ነው ጳጳሱ የሞቱ ጊዜ ምን አሉ? ለአስከሬን ሽኝት መስቀል አደባባይ የሄዱ ሁለት ሙስሊሞችና አንድ ክርስቲያን መሳይ ሙስሊም ሆነን ነው አላሉ? ሦስቱም ሙስሊሞች ናቸው ማለት ነው። ክርስቲያን መሳይ ያሉት ደመቀ መኮንን ሀሰንን ነው፣ የዛኔ ምክትል ጠቅላይ ሚኒስትር። ስማቸው ስለሚያሳስት እንጂ ሙስሊም ናቸው እሳቸው፣ አንም ሌሎቹ ደግሞ ራሳቸው ጠቅላይ ሚኒስትሩና ምክትላቸው አደንፋራ ናቸው። ስለዚህ ሙስሊም መሆናቸውን አውጀዋል ነው ሰልፍ አቴስቲንግ ትሩዝ ይሉታል። ፕሮቴስታንት ቢሆኑ አማኞች ሲጠቁ ቤተ ክርስቲያን ሲቃጠል ድምፅ ያሰሙ ነበር። ቃለ ይወት ቦታዋ ሲወሰድ ምን አሉ ጠቅላይ ሚኒስትሩ? ከትናንት ወዲያ በወንጋ ውስጥ ሀያ አማኞች ታስረዋል ከቸርች ተወስዶ ፓስተሩን ጨምሮ ምን አሉ። ይሄ መንግስት የፕሮቴስታንት አይደለም ብለዋል ራሳቸው ለወንጌላውያን አማኞች። ፕሮቴስታንት መንግስት፣ የጴንጤ መንግስት ያልኩ ስህተት ነው ነው፣ ትልቅ ስህተት ነው ነው። ፕሮቴስታንት ቢሆኑ ብዙ ጥሩ ነገር ያደርጉ ነበር። ቢያንስ ስለ ኢየሱስ ይመሰክራሉ። ሰው በልቡ አምኖ በአፉ መስክሮ ይድናል ይጸድቃል ነው ጠቅላይ ሚኒስትሩ ሙስሊም ናቸው ነው፣ ዘመዴ። ኢስላሚክ ባንክ ማስፋፋታቸው ምስክር ነው። ዮሐንስ ራዩን አይደለም እኮ የሙፍቲን ራይ ይከተላሉ አሉ። ትልቅ መስጊድ ሊገነቡ ነው በአለም አንደኛ ኢትዮጵያ ውስጥ። በፍሬያቸው ታውቋቸዋላችሁ ነው ያለው ኢየሱስ። ፍቅር፣ ሰላም፣ ደስታ፣ ቸርነት፣ በጎነት፣ የዋህነት ወ ፍሬያቸው የእሱ የሆኑት ነው። የሾማቸው ባለስልጣናት፣ ቱባቱባ ባለስልጣናትን ሙስሊሞች ናቸው። ባንኩም፣ ታንኩም፣ ጀቱም፣ በጀቱም በሙስሊም ወዳጆቻችን እጅነው ነው። እኛ ሙስሊሞችን እንወዳለን። ለኢትዮጵያ የሚቆሙ ምርጥ ሙስሊሞች አሉ። በታሪክ ጀግኖች ጠላትን በሚገባው ቋንቋ የሚያናግሩ የቁርጥ ቀን ልጆች አሉ። ኢትዮጵያን፣ ህዝቦቿን የሚወዱ ሙስሊሞች ሻርፎች፣ ኡመር ሰመተርኒ ደጃኗቸው ኡመር ሰመተር ጃኖ ትምህርት ቤት ሰየሙላቸው። ሼህ ወጀሌ ጀግኖች፣ የተከበሩ የተወደዱ፣ ሹመት ሽልማት የሚገባቸው። ይሄ ግን የፕሮቴስታንት መንግስት አይደለም ነው ያለውኑትን አትበል ሲያሰኘ ሙስሊም ታረጋቸዋል። ሲያሰኘ ጴንጤ አታደርጋቸው በመሰለኝና ደሳለኝ አትናገር ነው። ሙስሊምናቸው፣ መብታቸው ነው። ሙስሊም ሆኑን አንዱ ማስረጃ ምንድ ነው? መጽሐፍ ቅዱስን ጠንቅቀው አያውቁም። የፕሮቴስታንት መለያው የእግዜርን ቃል ምጥጥ አርጎ ማወቀው ነው። ከዘፍጥረት እስከ ራእይ ድረስ ያውቀዋል። ሌላም ቢሎን ይጨምራል። የማውቀውን አይናገርም። መጽሐፍ ቅዱስም በሚገባ ያውቃል። እቺ ቤታችን ስሟት ደግሞ የሚገርሙናችሁ የሚገርማችሁ ነገ ይጸልዩላችኋል መጽሐፍ ቅዱስ ችግራቸው መጽሐፍ ቅዱስ እንድታነቡ ከመጽሐፍ ቅዱስ ጋር እንደዚህ ልጥፍ ነው የሚያደርጓቸው እግዚአብሔር ይመስገን ምንም ችግር የለባቸውም ከእነሱ ጋር መጽሐፍ ቅዱስ እንድታነቡ ከዚያ ስልካችሁን ይቀበላሉ ሀሎ እንዴት ነው እያነብሽ ነው እየጸ መጽሐፍ ቅዱስ ክርስቲያን መጽሐፍ ቅዱስ ያውቃል ቃሉን አይሳሳትም በጣም ቀላሉን እውነት ለምሳሌ ጌታ ኢየሱስ መስቀል ላይ የተናገራቸው በቢሊዮኖች የሚታወቅ ነው ማንም ተራ ሰው ይቆል፣ የሚያደርጉትን አያውቁምና ይቅር በላቸው አለ ኢየሱስ። ጠቅላይ ሚኒስትሩ ግን አላወቁትም። እስኪ እንስማቸው። እየሰቀሉ እንኳን የሚያውቁትን አያርቁምና ይቅር በላቸው ማለት ነው። እየሰቀሉ እንኳን የሚያውቁትን አያርቁምና ይቅር በላቸው ማለት ነው። የሚያውቁትን አያርቁምና ክርስቶስ ያለው የሚያደርጉትን አያውቁምና ነው እሳቸው የሚያውቁትን አያርቁምና አላወቁም ግን አለማወቅ ኃጢአት አይደለም ፕሮቴስታንት አይደሉም ነው ሙስሊም ናቸው ነው ራሳቸው ተናግረዋል የጴንጤ መንግስት አይደለም ዘመድ አትሳሳት ተሳስተ አታሳስት ፈጣሪ ማስተዋል ይስጥልን ከኢየሱስ ውጭ ወደ ውጭ ጠቅላይ ሚኒስትሩንም ይባርክልን ማስተዋል ይስጥልን ይሄ ነው አመሰግናለሁ